አሁን ላይ ብዙዎቻችን የቴሌግራም ተጠቃሚዎች ነን። ቴሌግራም ቻት ከመደራረግ እስከ ቢዝነስ እስከ መሳድ ድረስ የምሰራበት ትልቅ መተግበሪያ ወይም አፕሊኬሽን ነው። ታዲያ ይህ መተግበሪያ አሁን የማሳያችን ሴቲንግ ሳታስተካክሉ የምትጠቀሙ ከሆነ ግላዩ መረጃችሁ እንደውም ቢዝነሳችሁ አደጋ ላይ እንዳለ ማወቅ ይኖርባችኋል። ታዲያ ቴሌግራማችን መጠለፍ አለመጠለፉን እንዲሁም አካውንታችንን ከስካሜሮች ለመጠበቅ ማድረግ ያለብንን ሶስት ሴቲንጎች ያሳያቸዋለሁ። በተለይ የመጨረሻው ወሳኝ ሴቲንግ ነው። ስለዚህ እስከ መጨረሻ መከታተል እንዳትረሱ። ለሊንክግራም አዲስ የሆናችሁ ሰብስክራይብ በማድረግ ፋሚሊ ሁኑ። በመጀመሪያ የእናንተ ቴሌግራም አካውንት መጠለፉን አለመጠለፉን ለማወቅ ወደ ቴሌግራም አፕሊኬሽናችን ከገባን በኋላ የሶስት ላይን ምልክት አለች። እሷን አንዴ ከነካን በኋላ በመቀጠል ከታች ሴቲንግ የሚል አለ። ሴቲንግ ውስጥ እንገባል። ከዛ በመቀጠል ፕራይቬሲን ሴኩሪቲ የሚለውን አንዴ እነካለን። ከዛ በመቀጠል ዲቫይስ የሚለውን አንዴ ከነካን በኋላ እዚህ ጋር ዚስ ዲቫይስ ብሎ አሁን እየተጠቀምኩበት ያለውን ስልክ ያሳየኛል ማለት ነው። ሳምሰንግ ጋላክሲ ኤ ዜሮ ሁለት ሞዴል ላይ ያለው ስልክ አሁን እየተጠቀምኩበት ያለው ነው ማለት ነው። ከታች አክቲቭ ሴሽን የሚል ቦታ ላይ የእናንተ ቴሌግራም አካውንት ሎጊን የተደረገበትን ዲቫይሶችን ሰርች አድርጎ እዚህ ጋር ያመጣላቸዋል ማለት ነው። ለምሳሌ ከላይ ሳምሰንግ ጋላክሲ የሚል አለ፣ ከታች ደግሞ አይቴ የሚል አለ። ሁለቱንም እኔ ሎጊን ስላረኩበት ችግር ለው ማለት ነው። እናንተ ግን እናንተ ግን ሎጊን ካደረጋችሁበት ስልክ ውጪ የሌላ ስልክ ሞዴል ስም እዚህ ጋር ቢመጣላችሁ የእናንተ ቴሌግራም አካውንት ተጠልፈዋል ማለት ነው። ማለትም ሌላ ሰው እናንተ ሳታቁ የተጠቀመባችሁ ነው ማለት ነው። ስለዚህ ለምሳሌ አይቲ የምለው እኔ ከዚህ በፊት ሎጊን አድርግበታለሁ ግን ምናልባት ለምሳሌ ተጠለፌ ቢሆን ኑሮ ይህን እንዴት እንደማጠፋ አላሳያችሁ መቀጠል አይቲ የምለው አንዴ እንነካለን ማለት ነው። ከዛ በመቀጠል ከታች ተርሚኔት ሴሽን የምላለ እሷን አንዴ ስነካ ተርሚኔት እናደርገዋለን ማለት ነው እንደ ስናደርግ ከአክቲቭ ሴሽን ውስጥ ያን ስልክ ሞዴል ያጠፋዋል ማለት ነው። ስለዚህ ልጠለፍባችሁ በዚህ መልክ ማላቀቅ ትችላላችሁ ማለት ነው። በመቀጠል ሁለተኛውና ጠቃሚው ነገር ምንድን ነው? ፓስኮድ ማስገባት ይኖርባችኋል። ፓስኮድ ለማስገባት ደግሞ እዚህ ጋር የኔ ፓስኮድ ኦፊላል አሁን ማስገባት ይኖርብኛል ማለት ነው። ስለዚህ ፓስኮዱን ለማስገባት ፓስኮድ የሚለውን አንድ እነካለሁ ማለት ነው። ከዚህ በመቀጠል ከታች ኤኔብል ፓስኮድ የምላለ እሷን አንድ ነክቼ አራት ዲጂት የማትረሱትን ቁጥር ብታስገቡ አሪፍ ነው ማለት ነው። ስለዚህ አሁን ፓስኮድን አስገብቻለሁ ማለት ነው። ይህ ፓስኮድ ለምንድነው የምንጠቅማችሁ? አጠቃቀሙስ እንዴት ነው? መጨረሻ ላይ ቴሌግራም አካውንታችሁን ዘግታችሁ ስትወጡ ከላይ የቁልፍ ምልክት አለች፣ እሷን አንዴ ነክታችሁ ትቆልፋላችሁ ማለት ነው። እንደዚህ ስታደርጉ በፓስወርድ ይቆልፍላቸዋል ማለት ነው። ስለዚህ የእናንተን አካውንትን ለመግባት ያንን ፓስወርዱን የግድ ማስገባት ይኖርባቸዋል ማለት ነው። ስለዚህ አሁን ፓስወርድ አስገብቼ ከፍቶልኛል ማለት ነው። ስለዚህ የፓስወርድ ጥቅም ምንድን ነው ካላችሁ፣ ይህ ነገር ሌላ ሰው ቴሌግራማችንን ከፍቶ ምንም አይነት ነገር ማንበብ አይችልም። ምክንያቱም ያ ሰው ከፍቶ ለመግባት ፓስኮድ ወይም እኛ ያስገባነውን ይህ ፓስወርዱን የግድ ማስገባት ይኖርበታል ማለት ነው። ስለዚህ የመጠለፍ እድላችሁን መቀነስ ትችላላችሁ ማለት ነው። ሶስተኛውና ዋናው ጠቃሚ ነገር ምንድን ነው? እሱንም ለማድረግ ላይ የሶስት ላይን ምልክት አለ። እሱን አንድ ከነካን በኋላ ሴቲንግ ውስጥ እንገባለን። ከዛ በመቀጠል ፕራይቬሲ ኤንድ ሴኩሪቲ የሚለውን አንድ እንነካለን። እዚህ እዚህ ጋር ቱ ስቴፕ ቨሪፊኬሽንን ኦን ማድረጋችሁ እንዳትረሱ። ቱ ስቴፕ ቨሪፊኬሽን እንዴት ነው ኦን የሚደረገው ካላችሁ፣ ትገባላችሁ መጀመሪያ ላይ። ከዚ በመቀጠል የማትረሱትን አረስ ዲጂት የሆነውን ፓስወርድ ታስገባላችሁ። ከዛ በመቀጠል ኔክስትልና እኔ አሁን ኢሜል ስላስገባው ነው። ኢሜል ላችሁንም ማስገባት ይኖርባቸዋል። ምክንያቱም ፓስወርዳችሁን ብትረሱ በኢሜል ላችሁ ኮድ በማስገባት መክፈት ትችላላችሁ። ስለዚህ ቱ ስቴ ቬሪፊኬሽን በጣም ጠቃሚ ነገር ነው። ቱ ስቴ ቬሪፊኬሽን ለምንድን ነው የምጠቅመን? አንደኛ ለደህንነት፣ አካውንት ለመጠበቅ ምርጥ መንገድ ነው። በተለይ ደግሞ ቻናል የሚሰሩ ልጆች ካላችሁ አስፈላጊና ዋና ነገር ነው። ስለዚህ ቻናላችሁንም ሌላ ሰው እንዳይጠቀም በዚህ መልክ መጠበቅ ትችላላችሁ ማለት ነው። ስለዚህ እነዚህን ሴቲንጎች በማስተካከል ቴሌግራማችን ከስካሜሮች መጠበቅ እንችላለን። ይህም ቪዲዮ ላይክ በማድረግ እንዲሁም ሰብስክራይብ በማድረግ የሊንክ ግራም ፋሚሊ ሁኑ። ይመቻችሁ።